ልብ አንጠልጣይ ከሆነው ታሪክ ነጫጭ ተቁረቶች ክፍል 16። ሰዓታት ምንም የሰው ልጅ ለውጥ ቢፈጥርም ባይፈጥርም ከመቁጠር አይወገድም። ተኝተንም እንዋል፣ በስራ ተጠምደን ቀን ይነጉዳል። እንደ ቀልድ ዓመት አለቀ ይባላል። ከኤክራም ጋር የፍቅር ግንኙነታችን ካቋረጠን ከሶስት ወራት በላይ ተቆጠሩ። በወንድምነት የነበረንንም ትስስር ኢክሩ ካቆረፈደችው ሁለት ወር ሆነ። የዩኒቨርሲቲ የመጀመሪያ ዓመት ትምህርቴን አጠናቅቄ ክረምቱን እየወዘንኩ ነበር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦይ፣ ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ የቆዩ አንዳንዴ እዚህ ካፌ እየመጣሁ ተረሂማ ጋር እጫወታለሁ። አንዳንዴ ብሩኬ ጋር እየሄድኩ እደበራለሁ። በዛ ሰሞን ግን ለተለያዩ ተቋሞች የስነ ጽሑፍ ስራዎችን ድህረት ገጻቸው ላይ በመስረት በመስራት ተጠምጄ ስለነበር ኢንተርኔት ላይ ተጥጀውል ነበር። አንድ ቀን እንደተለመደው ኢንተርኔት ላይ ተጥጄ ከማላውቀው ሰው መልእክት ደረሰኝ። ልጁ ሰላምታ እንዴት ተለዋወጥን። ፈውዛኔ እኔ ሰፈር አካባቢ አውቀሃለሁ ከየክሩ ጋርም ግንኙነት እንደነበራችሁ አውቃለሁ። አሁን የፍቅር ግንኙነት ውስጥ ናችሁ እንዴ? የሚል መልእክት ላከልኝ። ወዲያው እኔ እና እሷ መገናኘት ካቆምን በጣም ቆይቷል፣ በመካከላችን ምንም አይነት ግንኙነት የለም አልኩት። ልጁ አመስግኖ ተሰናበተኝ ትንሽ ቆይቼ አሰብኩና በመልሴ ተጸጸትኩ ፍቅረኛዬ ናት ነበር ማለት የነበረብኝ ኤክሮን ከዚህ በኋላ አግብታ እንጂ ከማንም ወንድ ጋር ስትንዘላዘል ማየት አልፈልግም የልጁ ጥያቄ ደግሞ ከተውካት ልውሰዳት አይነት ነው ማንም የጣለውን ሲያነሱበት አይወድም ሊያውም እንድታገባ የምመኝላትን ሴት አብራው ስትንዘላዘል ማየት ያመኛል። ውስጤ ሰላም አጣ። የኤክሮን የፌስቡክ ገጽ ለመጎብኘት ገባው። አንድ ፍሬንድ እንዴት ተደረግኩ ነው ለወራትና ከልጁ ላስጥላት ፈለግኩ። ከኤክሮ ጋር ከሶስት ወራት በኋላ ድጋሚ ፌስቡክ ላይ አወራን። ስላለችበት ሁኔታ አንዳንድ ነገሮችን ጠየኳት። እንደ ድሮው በመካከላችን ሰላም አውርደን በወንድምነት እንድንቀጥል ጠየኳት። መልእክቱን የላኩትን መልእክቱን የላኩላት በእንግሊዝኛ ስለነበር የፍቅር ግንኙነታችን ድጋሚ መልሰን እንቀጥል ያልኳት መስሏት እንዲህ አለችኝ። እኔ ስትፈልግ የምትጥለኝ ስትፈልግ የምታነሳኝ እቃ አይደለሁም። አሁን ከሌላ ሰው ጋር የፍቅር ግንኙነት ጀምሬ ያለሁ። ደነገጥ እሞትልሃለሁ ስትለኝ የነበረችው ኤክሮናት በሁለት ወር ውስጥ ከህይወቷ ማህደር ፍቃኝ። ከሌላ ወንድ ጋር ፍቅሮሽ የጀመረችው ወይስ፣ ሲጀመር አፈቀርን ሲሉ ሰምታ እንጂ ፍቅር ምን እንደሆነ እንኳ አታውቅም እንዴ። እኔ እኮ ኤክሮ ግጥም ስለማትወድ ብዬ ግጥም መጻፍ ያቆምኩኝ፣ ይኸው እስከ አሁን ግጥም አልጻፍኩም። ቆሻሻ ላይ የተወለደ ፍቅር ንጽሕና ሊኖረው እንደማይችል ግልጽ ነበር። ትዳር ላይ ያልተመሰረተ ግንኙነት ፍሬ ሊያፈራ አይችልም። ኤክሩ እንዴት እኔን እረስታ ሌላ ወንድ ጋር ለመሄድ ደፈረች? እኔኮ እንኳን ልረሳት፣ በጣም ስትስቅ የሚሸበሸበው አፍንጫዋ አሁን አይኔ ላይ አለ። ኤክሩኮ እየተኮላተፈች ዴ ስትል አሁንም ጆሮዬ ላይ ይደጋገማል። ራሴን አረጋጋሁ እና እግሩ ልታናድደኝ ፈለጋ እንጂ እንደዚህ የምታደርግ ልጅ እንዳልሆነች ብዙ ምክንያቶችን እየሰጠሁ ራሴን አሳመንኩት። እንደውም እኔ ወድሻለሁ ስላት አይኗን ወደ ሰማይ እየሰቀለች ፈውዛኔ፣ የኔ ድመት አንተ ትወደኛለህ፣ እኔ ላንተ ያለኝ ፍቅር ግን ከአንተ በጣም ይልቃል ያለችውን አስታወስኩ። ኤክሮ በሁለት ወር ውስጥ ይህን ፍቅሯን ከልቧ አስወጥታ ከነገስኩበት የልቧ ዙፋን ላይ ሌላ ሰው እንደማታስቀምጥ ለራሴ የነገርኩት፣ ምንም ችግር የለውም መብትሽ ነው ብዬ መለስኩላት። አልተናድርኩልሽም እንደማለት ማለት ነበር ያሰብኩት። እኔ ፍቅረኛ ይዤ ከሆነ ጠየቀችኝ፣ እንዳላስኩ ነገርኳት። ወደ ማታ ላይ ብሩኬን አግኝቼ የተፈጠረውን ነገር ነገርኩት። ኤክሮ ፍቅረኛ ይዛ ከሆነም ሁለቱን ለመነጣጠር ስል የፍቅር ግንኙነት ከእሷ ጋር ልጀምር እንደምችል ነገርኩት። ማንም እንደኔ ሊያስብላት አይችልም ብዬ አምናለሁ። ቢያንስ ከኔ ጋር ከሆነች ዝምት ላይ አትወድቅም። ሌላ ወንድ ኤኩ ላይ ስሜቱን ሲያስታግስ መመልከት አልፈልግም። ኢኩ ንግስት ሆና ባል ስታነግስ ነው መመልከት የምሻው። አንገቴን አቀርቅሬ ብሩኬ፣ ኢኩ የእውነት የፍቅር ግንኙነት ጀምራ ከሆነ እኔ እኩንና ልጁን ለማጣላት ከእሷ ጋር የፍቅር ግንኙነት እስከምቀጥል ድረስ ለመጋፈጥ ወስኛለሁ አልኩት። ብሩኬ እንደመቆጣት እያለ በቃ ተዋት የራሷን ህይወት ትኑርበት አለኝ ሳግ እየተናነቀኝ ብሩኬ እኔ እኮ እንዲታገባ እንጂ ከማንም ጋር እንዲትንዘላዘል አይደለም የተውኳት አልኩት በቃ ተዋት አይመለከትህም አለኝ አሁንም ቆጣ እንዳለ ነው ብሩኬ ይህን አቋሜን ስላልደገፈልኝ ተበሳጨሁ ከዚህ በኋላ የምወስናቸውን እርምጃዎች እሱን ሳላማከር ለመውሰድ ወሰንኩ ፈርዶስ ክረምቱን በተደጋጋሚ እየደወለች እንድንገናኝ ትጠይቀኛለች። እኔ ግን ውርርዷን ልትፈጽምብኝ እንደሆነ ስለማስብ ላገኛት ፈቃደኛ አልሆናልኳት አልሆን አልኳት። እውነት ለመናገር በእኔና በእሷ መካከል ሃይማኖትና ማህበራዊ ስርዓታችን ልቅ መሳሳምን ቢያወግዝ ኖሮ እኔ ነበርኩ ከንፈሯ እንደ እክሮ እስከሚያብጥ የምስማት ግን ሰው እንደ መሆኔ እንደ እንስሳ ማሰብ የለብኝም። ስጋዬ ይፈልጋል አልዋሽም፣ ግን ፈጣሪን ማስቆጣት አልፈልግም። እሱን ካስቆጣሁ አንዷን ፍርዶስን አገኝቼ ጌታዬን ላጣችላለሁ። እሱን ባስደስት ግን ጌታዬ የፍርዶስ አይነት ሴቶች ካዝና በእጁ ነው። አንድ ቀን ሐሙስ ዕለት ፍርዶስ ደውላ የጓደኛቸው ልደት ስለሚያከብሩ እንድንገናኝ ጠየቀችኝ። ሙስሊም ስለሆንኩ ልደት እንደማላከብር ነገርኳት። አረ ፈውዛኔ፣ ይሄን ያህልማ አታካብድ አለችኝ። በእሷ ቤት አክርሬባት ሞታለች። ፈርዶስ እኔ ሙዴ እንደዚህ ነው፣ እንደየ ሙዳችን ብንሆን ይሻላል ከምንከራከር አልኳት። እሺ በጣም ጥሩ። በርዝደይ ፓርቲው ላይ እኔም አልገባኝም። ካንተ ጋር መገናኘት ፈልጋለሁ አለችኝ። ተስማምተን ቀጠሮ ያዝን። ፍርዶስ ስትስቅ ጉንጮቿ በጣም ይሰረጎዳሉ፣ በጣም ታምራለች። ሳር ቤት አካባቢ ተገናኘን። መኪና ይዛ ነበር የመጣችው። ገቢና ገብቼ ከዚህ በፊት ገብቼበት ወደማላውቀው መናፈሻ ይዛኝ ሄደች። ቦታው በጣም ቆንጆ ነው። መኪናዋን ቦታ ሲዛ ካቆመች በኋላ ከመኪናው ወርደን ውብ የሳር መናፈሻ ላይ የተቀመጡ ወንበሮች ላይ ተቀመጥን። ፈውዛኔ እኔ ማንንም ወንድ እንዳንተ ተለማምጭ አላውቅም። ይህንን ሁሉ የማደርገው እንዲስምህ ስለተወራረርኩ ብቻ መስሎህ ከሆነ ተሳስተሃል። አንተ የራስህ አቋም አለህ። እምቢ ማለት መቻል አስተምረህኛል። እኔ ደግሞ ዓላማ አለኝ። ይህን ዓላማዬን ለማሳካት ካንተ የተሻለ አማካሪ የማገኝ አይመስለኝም፣ አለችና በረዥሙ ተነፈሰች። ፍርዶስ የኮምፒውተር እውቀቷ በጣም ከፍተኛ መሆኑን ከነገረችኝ እቅዶቿ ተረዳሁ። ያለማቋረጥ ለአንድ ሰዓት እቅዷን ነገረችኝ። አሁን ፍርዶስ በጣም አከበርኳት። በምችለው ሁሉ ላግዛትም ቃል ገባሁላት። የኢድ አል አድሃ ማለትም የሀጅ ሥነ ሥርዓት እንዳለቀ ያለው የኢድ በዓል ደረሰ። ሁልጊዜም እንደማደርገው በስመ ቅደም ተከተል ሰዎች ጋር እየደወልኩ እንኳን አደረሳችሁ እያልኩ በኢ ተርታ ያሉት ጋር ደርሼ ኤክራም ጋር ደወልኩ። የዛሬን አያድርገውና ሌላ ጊዜ መጀመሪያ እሷ ጋር ደውዬ ነበር፣ ቀሪዎቹ ጋር በስም ቅደም ተከተላቸው የምደውለው አነሳችሁ! ኢኩዬ እንኳን አደረሰሽ አልኳት። እንኳን አብሮ አደረሰን አለችኝ እየተንጠባረረች። በዓል እንዴት ነው አልኳት። ጥሩ ነው አለችኝ በአጭሩ በመልሷ በጣም ተበሳጨሁ። በስርዓቱ ተሰናበትኳት እና ስልኩን ዘጋሁት። እኔ የስነ አእምሮ ተማሪ ነኝ። ኢክራምን እንዲህ አንጠባረራት ጉዳይ እንዳለ ተገለጸልኝ። አዎ ኢክራም ፍቅረኛ ይዛለች። ካንተ ሌላ ላፈር ስትለኝ የነበረችው እኮ በሁለት ወር ውስጥ ሌላ ሰው ለምዳለች። ሰውየው ማን እንደሆነ ማወቅ ፈለኩ። ኢክራምን በቅርቡ ርቀት መሰለል ይኖርብኛል። ትኩረቴ ሙሉ ኢክራም ላይ አደረግኩ። አሁን ስላለችበት ሁኔታ በአምስት ቀናት ውስጥ ሙሉ መረጃ ሰበሰብኩ። አሁን የኢክራም አሁን የኤክራም ህይወት ባልገመትኳቸው መንገዶች ሁላ ሳይቀር ተለውጧል። ማመን የማልችላቸውን መረጃዎች አገኘው። ውድ ቤተሰቦቼ ለዛሬ የነበረን ይህን ይመስላል። በክፍል አስራ ሰባት እስከምንገናኝ ድረስ ለነበረውን ቆይታ ከልብ አመሰግናለሁ። ከተመቻችሁ ላይክ ሽር ማድረጋችሁን አትርሱ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።